የፍናን ህድሩ ፍቅረኛ ለጋብቻ ያጫት ማን ነው? ሰላም ጠናስጠልን፣ ውድ የቻናል ተከታታዮች ሚኪ ነኝ ከሚኪታ ወርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያንስ ያድርጉ። ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስትጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ኢትዮጵያ ላይ እንግዲህ በብዛት ተወዳጅ ከሆኑት ወጣት ተዋናዮች መካከል አንዷ ፍናን ህድሩ ነች። ፍናን ህድሩ በጣም በርካታ ቁጥር ያሉት ኢትዮጵያኖች ይወዷታል። ፍናን ህድሩ በልታይ ልታይ የማትል በጣም የተረጋጋች ጭምት እንደሆነች ጨምረም ነው። በርካቶቹም ይወዷታል፣ ከልብም ደግሞ ያከብሯታል። ፍናን ህድሩ እንደሚታወቀው በእሱ ባለው ዘፈን ማሬ ማሬ በሚለው ዘፈን ላይ ሞዴል ሆና መጫወቷ፣ ያኔ ከዛ በኋላ ነበር በርካቶች ኢትዮጵያኖች እይታ ውስጥ የገባችው። ከዛ በኋላ ሀብላ ፊልም ስራ ውስጥ ገባች። እንደሚታወቀው ነፍሲ ማረውና እነ ታሪኩ ብራኑ ባባ የተወኑበት ፊልም ላይ፣ እርቂውን ፊልም ላይ በጣም በሚደንቅ ሁኔታ በሚገርም ብቃት ፊልሙን ተወጣች። ድንቡሽቡሽ ያለች ቆንጆ በማለትም በርካቶች እሷን ስገልጾ ነበር። በሳቱ በጣም ታምራለች፣ በጣም ነው ውብ ነች፣ በማለትም በርካታ ቁጥር ያላቸው ኢትዮጵያኖች የሞዷት አርቲስት ነች። እስከ ዛሬ ራሱ እንዴት ሳታገባ ቆየች በማለትም ምክንያቱም፣ አየር ላይ እንዴት አልተቀራመጠዋትም በማለትም ነው ጋብቻ የተባለውን እንጂ ማንም እንደፈለገ አይደለም በማለትም ሀሳብን ሰው ስሰጥ ተስተውሏል። ፊናን እንግዲህ ፍቅረ አብ የሚባል ጓደኛዋ ማን ነው? በማለትም በርካቶቹ ሰሞኑን እንግዲህ ሽምግልናን በማስመልከት ፍቅር ማን ነው? በማለትም በርካቶቹ ሀሳባቸውን ሲያነሱ ነበር። ከዚህ በፊት እንግዲህ በውሸት በተሳሳተ መንገድ ፍናን ህድሩ ከዳዊት ጽጌ ጋር ተሞሸረች በማለትም ሚዲያን ሲያትለቀልቁ ነበር። ከተለያዩ ሰዎች ጋር እያጋቡ ከፈለጉ እያፋቱ ከዚህ በፊት ሚዲያ ላይ ቢያጋሩም ያ ውሸት እንደነበርና ፍናን ህድሩ በቅርቡ ገና ለሽምግልና ቤተሰቦቿ ጋር ሰው ስላክ እጅግ አስገራሚና መነጋገሪያ ሆኗል። እንግዲህ እንደምታወቀው ከታዋቂ ሰዎች መካከል አንድ ኮሜዲያን እና በፍናን ቤተሰብ ወገን ኮሜዲያኑ እዛ እንደነበርና ደግሞም የፍናን ያጫት ወይም ፍቅረ አፍ ጋር ደግሞ በሱ ጎን የነበሩት ለሽምግልና የተላኩት እነ ሴፉ ፋንታውን እንደሆኑ ጀመረም ነው። ሴፉ ፋንታውን በሀገራችን በአሁኑ ሰዓት ለበርካታ ታዋቂ ሰዎች ሽምግልና በመላክ ይታወቃል። አሁን አሁን ሴፉ ከእድሜው ይሁን በርካቶችን ያነጋገረ ክስተት ሆኗል። ከቅርብ አመታት ወዲህ ነው ሴፉ ፋንታሁን ሽምግልና ስላክ በርካቶቹም እየተመለከቱ ያሉት ምናልባት ሽምግልና ወጣት ላይላክ ይችላል። በሀገራችን ባህል እድሜያቸው ተለቅ ያለ የሚሉት ነገርም አለ። ታዲያ ሴፉ ፋንታውን ከዛም የተነሳ ምናልባት ለዛ ይሁን አይታወቅም። ብቻ ግን ብዙ ጊዜ ታዋቂ ሰዎች ሴፉ ፋንታውንን ይፈልጉታል። ተናግሮ የማሳመን ችሎታ አለው ይሆን ወይስ ምን የሚለው ነገር ነበር ጥያቄ ቀረበላቸው። እንደ ኢትዮጵያ ባህልና ወቅ ትንሽ ውጪ ቆዩልኝ ከተባሉ በኋላ ውጪ ከቆዩ በኋላ ካፍታ ቆይታ በኋላ እንዲገቡ ተፈቀደላቸው። ከዛ በኋላ ልጁ ልጅቷን ማስተዳደር እንደምችል ከዚህ በፊት የትዳር ህይወቱ፣ ምን ምን ተጠይቆ ነበረ። ከዛ በስተ መጨረሻ እንደጸደቀም ነው የወጡት መረጃዎች የሚያሳዩት። ታዲያስ ፍናን ህድሩ ፍናን በጣም የሚገርመው ሚዲያ ላይ ልታይ ልታያትልም አጉል ባህል በጣም በሚያሳዝን ሁኔታ የተለያየውን ዘመናዊነትን ልታይ ልታይ ስለማትል ብዙ ሰዎች ይወዷታል። ለዚህም ነው በርካቶቹ በደንብ አልተገነዘቡም እንጂ ፍናን በጣም ለቲዳርም ለምንም በጣም የተረጋጋችና በጣም ተወዳጅ እንደሆነችም በርካቶቹ ይገልጹታል። አንዳንዴ ቪዲዮ ኢንተርቪው መካከል አጭር ቪዲዮ ቆርጦ ካወጡ በኋላ ፍናን እንደዚህ የኢትዮጵያ ፊልም ናቀጭ እንዴት ነው የኢትዮጵያ ፊልም እየተወነች ናቀች በማለትም ስሟን ለማጠልሸት የተከደበት ርቀት የሆነ ሰዓት ላይ መነጋገሪያ ሆኖ ነበር። እሷ ያለችው አንድ ኢትዮጵያዊ እኔን አድናቂ ታክሲ ውስጥ አገኘኝ ና የኢትዮጵያን አንቺ ቆንጆ ነሽ በጣም ነው ማደንቅሽ ካለኝ በኋላ ግን የኢትዮጵያ ፊልም ላይ ብዙም አይመቸኝም አለ ያለችውን በጣም በሚያሳዝን ሁኔታ ቁርጦ የሆነ ሰዓት ላይ ሚዲያ ላይ በማውጣት ምንድን ነው የምትቀናጣው፣ እሷ ፊልም እየሰራች እኛስ ምን እንመስላታለን? በማለትም ሰውንም ለማሳሳት የተሄደበት ወይም የተካሄደበት ጉዳይ በጣም አሳዛኝ እንደነበረ ጭምርም ነው ፊናን እንግዲህ በጣም በሚገርም ሁኔታ የተረጋጋች እንደሆነ አብዛኞቹ በቅርበት የሚያውቋት በጣም ይወዷታል። ታዲያ ጓደኛዋም በብዛት አብሮ እንዳሳለፉና በጣም እንደሚዋደዱና እንደመፋቀሩ ጭምርም በስተ መጨረሻ ደግሞ ያ ፍቅራቸው አድጎ ለጋብቻ ሊያበቃቸው በቅርቡ እንግዲህ ቀን እንደተቆረጠ የአደባባይ መረጃዎች ናቸው። ሽምግልና ተላከ። ከዚህ በኋላ ድል ያለ ሰርግ በማለትም በርካቶቹ እየጠበቁ እንደሆነ የአደባባይ መረጃዎች ናቸው። ፍናን እንግዲህ በስተ መጨረሻ ፍናን ህድሩ ልትሞሸር ጫፍ ላይ እንደደረሰች ጀምርም የልጅነት ህልሟ እናትዮ ደግሞ ልጃቸው ወግ ማዕረግ አይታ እንግዲህ እንድትደሰት ከዛ በላይ ደስታ እንደሌላቸውም ስምሉ እንደነበረም የወጡት መረጃዎችን በማስመልከት በሽምግልና ቀን እናትየው ከደስታ የተነሳ እንባ በእንባ እንደሆኑና በርካታ ቁጥር ያላቸው ታዋቂ አርቲስቶች በስፍራው በመገኘት እንኳን ደስ አለሽ በማለት የደስታሽ ተካፋይ ነን በማለትም ተከስቷሉ። ታዲያስ። ፈናን ድሮ እንግዲህ አጠቃላይ ያን በማስመልከት ባለቤቷ ወይም ጓደኛዋ ማኑ ለምትሉት ኢንስታግራም ላይ ፊቱን በኢሞጂ ሸፍና ብትለጠፈም ከመደበቅ ወደኋላ ምንም አልተቻለም። ምክንያቱም ፎቶ እንግዲህ በጣም በሚገርም ሁኔታ እንደምትመለከቱት ከእሷ ጋር የተቀመጠው ፍቅረ አብ የምባለው ይ ነው። ጓደኛዋ ኢሞጂ አርጋ እንግዲህ ኢንስታግራም ላይ ያጋራቸውን በማስመልከት እንግዲህ እኛ ጋር ደግሞ የደረሰን መረጃ እጅግ አስገራሚ ነው። በርካቶችን ሳስፔንስ ሲያደርግ የነበረው ፍቅር ማን ነው በማለትም ነው የልጅነት ጓደኛዋ ነው በማለትም ነው የመረጃ ምንጮቻችን እየገለጹልን። ታዲያ ፍናን እንደ ሌሎቹ ብር አይታለች አላየችም፣ ዝና አይታለች አላየችም፣ በማለትም በርካቶቹ ከዛም የተነሳ ምንኛ አፍቃሪ ነች በማለትም በርካቶቹም ደስታቸውን የገለጹ ናቸው። ህይወት በፍቅር ሲሆን ነው የምጥመው። ቴዳር ደግሞ የቃቃ ጫወታ አይደለም። ስለዚህ ቴዳር ወሳኝና የህይወት ሜራፍ እንደሆነ በርካቶቹ ስገልጹን ተስተውሎ። ከዚህ በፊት ስለ ቴዳርን በማስመልከት ፍናን ከፊልም ስራ ባሻገር በማስታወቂያ ገንዘቦችን ረብጣ ሚሊዮኖችን ስትቆጥር ነበር በማለትም ነው የመረጃ ምንጮቻችን እየገለጹልን ስለዚህ ከምትወደው ከፍቅረኛዋ ጋር ረጅም እድሜ አብረ ካሳለፈችው አብራው ካሳለፈችው ጓደኛዋ ጋር በቅርቡ ልትሞሸር እንደሆነ ድል ያለ ሰርግ እንደሆነ እንግዲህ በርካቶችም እንግዲህ የመረጃ ምንጮቻችን በስፍራው የነበሩትም በሽምግልና ላይ የተከሰቱትም በቅርቡ ሰርጋቸው እንደሆነ ምንም ጥርጥር እንደሌለና እናትየውም በጉጉት እየጠበቁ እሷም ጉጉቷን በጣም ከፍ እንዳደረገች ጭምርም እሷም የህይወቷ የመጀመሪያ ትልቁ ደስታ ቀን ነው በማለትም ነው በርካቶቹም እየገለጹ ያሉት። አጠቃላይ እንግዲህ በዚህ ጉዳይ ዙሪያ ነው ለእናንተ ይዤላችሁ የመጣሁት ፍቅር አብ የፍናን ሂድሩ ወይም የፊናን ጓደኛም በማስመልከት ባለቤቷ ማን ነው ማን ነው የሚያገባት በማለትም በርካቶች ሀሳብ ሲያነሱ ነበረ። እሱን በማስመልከትም ነው ለእናንተ ይዘንላችሁ የመጣ ነው። ከታማኒ መረጃ ምንጮቻችን አረጋግጠን ፎቶን በማስመልከት ማጠቃላይ እንግዲህ እሷ ለማሳየት አልፈለገችም ነበር። በኢሞጂ አድርጋ ነበረ ማህበራዊ ሚዲያ ላይ ያጋራችው። እኛ ጋር ደግሞ ሙሉ ፎቶ እንደወጣ ጭምርም በማስመልከትም ነው እንግዲህ ማን ነው የሚሉ ፊቱ ትክክለኛ ፊቱን በማስመልከት ለእናንተ ይዘንላችሁ የመጣ ነው። ፍቅረ አብ የመባለው የፍናን ህድሩ አፍቃሪና ጓደኛዋ ባለቤቷን በማስመልከት እንግዲህ በቅርቡ ተሞሽሮ ባለቤትነትን እንደሚያረጋግጥ ጭምርም የደረሱን መረጃዎችን በማስመልከትም ነው። ቴዳር ስሰምር ደስ ይላል በማለትም በርካቶቹ ደስታቸውን እየገለጹ እንደሚገኙ የጀመርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላቸው የመጣሁት። አጠቃላይ እንግዲህ ሰርጉን በማስመልከት በቅርቡ እንደሚሆን የደረሱን መረጃዎች አሉ። ሽምግልናው እንደተሳካ እንግዲህ በተሳካ ሁኔታ እንደተጠናቀቀ ያን በማስመልከትም ባለቤቷ ወይም ፍቅረኛዋ ማነው ላላችሁት፣ ለተጨነቃችሁት እንግዲህ አጠቃላይ ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ነው በዚው ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወደ አሁኑ የምለቀቁት መረጃዎች ለእናንተ ይደርሳሉ። አጠቃላይ እንግዲህ ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር እንዲሁም ሚዘናዊ መረጃዎች እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።